እንዴት አድርገን የምፈልገውን ዕቃ ዘመን ገበያ ላይ የምንፈልግና መግዛት እንችላለን? እስኪ አብረን እንይ። በመጀመሪያ ወደ ቴሌብር ሱፐር አፕ በመግባት በቴሌብር ሱፐር አፕ ላይ ካሉ አማራጭ መጠቀሚያዎች ውስጥ ዘመን ገበያን መርጠን እንከፍታለን። የዘመን ገበያ ዋና ገጽ ሲመጣልን የምንፈልገውን ምርት በምፈልገው ላይ ጽፈን መፈለግ እንችላለን። ከሚመጡልን አማራጮች ውስጥ የወደድነውን እንመርጣለን። ምርቱን ከመረጥን በኋላ የሚመጣልን የማዘያ ገጽ ላይ የምርቱን ብዛት መጠንና አይነት እንደ ፍላጎታችን እንመርጠዋለን። ከመረጥን በኋላ ደግሞ አረጋግጥ የሚለውን አማራጭ እነካለን። ከዛም ግዢ ለመቀጠል እባኮን አድራሻ አክል የሚል ገጽ ይመጣልናል። ገጹ ላይ ለመሰረዝና አድራሻ እክል አክል የሚሉ አማራጮችን እናያለን። ከዛም አድራሻ አክል የሚለውን እንመርጣለን። አድራሻችንን የምንሞላበት ገጽ ሲመጣ ገጹ ላይ አድራሻችንን እንሞላለን። ሎኬሽናችን ወይም ያለንበትን ቦታ ለማወቅ የመተግበሪያ ፍቃድ መጠየቂያ ሲመጣ ፍቃድ የሚለውን እነካዋለን። ያለንበትን አድራሻ በቀያየርን ቁጥር አዲስ አድራሻ እያልን እናስገባለን አድራሻችንን ከሞላን በኋላ ወደ ማዘዣ ገጹ ሂደቱ ይመልሰናል። ከስር ከሚታዩ አማራጮች ውስጥ ቦታ አያይዝ የሚለውን እናያለን። ቦታ አያይዝ የሚለውን አማራጭ ሲነካ ቀጥታ የቴሌብር የምንከፍልበት መክፈያ ገጽ ይመጣልናል። የመክፈያ ገጹ ላይ ለመክፈል የሚለውን አማራጭ ሲነካ የይለፍ ቃል የሚጠይቀን ገጽ ይመጣል። የቴሌብር የይለፍ ቃላችንን ስናስገባ የምንፈልገውን እቃ መግዛታችንን የሚያረጋግጥ ተሳክቷል፣ ስለ ገዙ እናመሰግናለን የሚል ገጽ ይመጣል። ሌሎች መግዛት የምንፈልጋቸው ነገሮች ካሉ በሚል ከስር የሚመከሩ ምርቶች የሚል የምርቶች ዝርዝር ይመጣልናል። ፈጣን በሆነ ዘመን ገበያ ያሻውትን ይገበያዩ። መልካም ጊዜ።